በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እነሆ ዛሬ ይህን ታላቅ መንፈሳዊ የባህል ህክምና የሆነውን ፕሮግራም የሚያገለግሉትን የአባ ገብረ ማርያምን የህይወት ታሪክ ክፍል አንድ በትንሹ ይሰንላችሁ መተናል። እነሆ እኚህ ወንድማችሁ አባ ገብረ ማርያም ሸዋታ ጠቅሙታት ይባላሉ። ትውልድ ሀገራቸው ሞርትና ጅሩ ወረዳ ቀበሌ አርት ኪያዱር ልዩ ቦታው ግርግር ማርያም ነው። እኛ አባት በዚህ ሀገር ላይ አድገው ለአቅመ አዳም ሲደርሱ ለቤተሰቦቻቸው ተለይተው ወደ አዲስ አበባ ሄዱ። ከዛም በኮንስትራክሽን ለስምንት ዓመታት እየሰሩ እያሉ እናታችን ቅድስት ድንግል ማርያም በድንገት ለሰባት ዓመታት ሰወረቻቸው። በሰባት ዓመት ውስጥ የእግዚአብሔርን ህግ አስተማረቻቸው። በ2012 ዓመተ ምሕረት በዋድባ ገዳም ላይ ራሳቸውን አወቁ። ታወቁም በኋላ፣ ሁለት መነኮሳት አጠገባቸው ነበሩ። ይህ ሀገር ማን ነው ብለው ጠየቁ። እነሱም ዋልድባ ገዳም አቡነ ሳሙኤል ነው አሉ መለሱ። ከየት ነው የመጡት ብለው ጠየቁ። እኚህም አባት ከጅሩ እንደመጡ ተናገሩ። መነኮሳቱም እንደማያውቁት ነገራቸው። ከዛም ሰዓቱ መችቶ ስለነበር የምህላ ጸሎት ለማድረግ ወደ ቤተ ክርስቲያኑ መድረክ ላይ መነኮሳቶቹ ይሄዱ ነበረ። እኛም ሁለት መነኮሳት ወደ ምህላ ጸሎት እንሂድ አሏቸው። እሳቸውም ልብስ ስላለበስኩ አልኬድም አሉ። እነሱም ባይሆን ጠጋ ብለው እንዲቆሙ ነገሯቸው። ከዛም መነኮሳት ከተሰበሰቡ በኋላ አቡነ አብርሃም ወደ መድረኩ እየመጡ ነበረ። ከዛም መነኮሳት ብለው ተጣሩ። እነኛም መነኮሳት አቤት አሉ። ከድንግል ማርያም የተላከ አንድ ብላቴና ልጅ አለ። አሁንም ና ወደዚህ በሉልኝ አሉ። መነኮሳቱም ቢዟዟሩ ሙሊያት ሊታዩ አልቻሉም። አቡነ አብርሃም ከሩቅ አይተዋቸው አዩዋቸውና ና ልጄም፣ ና ልጄም ብለው ተጣሩ። እነኛም ቀደምት ያዩዋቸው መነኮሳቶች ወደ እሳቸው መጥተው ኑ እየተባሉ እኮ ነው አሏቸው። ልብስ አለበስኩም አልጠጋም አሉ። አንደኛው መነኮሳት የለበሱትን ልብስ አለበሷቸው። ከዛም ወደ መድረኩ ይዘዋቸው ወጡ። አቡነ አብርሃም ተቀብሏቸው መስቀል አሳልመው ባርከው ድጋሜም መነኮሳቶይ ብለው ተጣሩ። መነኮሳቶቹም አቤት አሉ። ከድንግል ማርያም የተላከኛል ሊባርከን ብላቴናውም ይሄ ነው አሉ። ዓለምን ለማዳን ለዓለምም ቡራኬ ሊሆን ተመርጦ ይሄ ወደኛ የከዋለች እናታችን ቅድስት ድንግል ማርያም ልጄን ተቀበልልኝ ብላ ተገልጻልኝ ስለነበረ ነው። ከዛሬም እዛም ወደ ምሕላ ጸሎታቸው ጀመሩ። ምሕላ ጸሎቱ ካለቀ በኋላ ወደ በዓት ውድ ወሰዷቸው ሰዷቸው ብለዋል። ሌሊት ለኪዳንም አንድ ላይ ተነሱ። የኪዳን ጸሎት ካለቀ በኋላ የቅዳሴ ስነ ስርዓቱ ተጀመረ። ቡራኬም ተጀምሮ ቡራኬም ተጀምሮ ቅዱስ ቁርባን እንዲቀበሉ አቀረቧቸው። ቡራኬ ሰጥተው ምስምስ ምልኩስና ሰጥተው የቅዳሴ ስነ ስርዓቱም አለቀ። ከዚህ በታች ያለውን የምንዘረዝረው ህግ ጽፋች ጽፈውላቸው አሁንም ወደ በዓታቸው ሄዱ። ከበዓታቸውም ተሰወሩ። ከበዓታቸውም ተሰውረው ጠፉ። ድጋሜ የደብረ ብርሃን ልዩ ቦታው ጠባሴ በሚባል ቦታ ላይ ራሳቸውን አወቁ። ራሳቸውንም ሲያውቁ ደነገጡ። ከአቅ ከአቅማቸውም በላይ ሸክም ተሸክመዋል። ያም እምነትና መጻሕፍቶች ነበሩ። ከዛም በደነገጡ ሰዓት እጃቸውን ገለጠ። ገለጥ ሲያደርጉ ከውስጥ መዛፍ መዳፋቸው ላይ የድንግል ማርያም ቃል ተጽፎ አዩት። እሱም እንዲህ ይላል፣ ልጄ ሆይ ከእናትህ ማጸን ስትፈጠር ስትፈጠር ጀምሮ አሳድጌ አለሁ። እኔ እስከ ለተሞትህ ድረስ እጠብቅሃለሁ። አይዞ ጽና፣ እኔ እናትህ ጽዮን ማርያም እባላለሁ። አሁንም ድጋሜ በመዳፋቸው ጀርባ ላይ የተጻፈውን አዩ። እሱም እንዲህ ይላል። ለዛሬው ክፍል አንድ የአባታችን የአባ ገብረ ማርያም የህይወት ታሪክ ባጭሩ በዚህ መልኩ አስቀምጠናል። ቀጣይ ክፍል ሁለትን ይዘን የምንመለስ ይሆናል። እስከዛው ይህንን ፕሮግራም ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ይህን መንፈሳዊ የባህል ህክምና የሆኑትን ለብዙ ህዝቦች መድኃኒት የሆነውን ፕሮግራም ትቀላቀሉ ዘንድ በልዑል እግዚአብሔር ስም እንጠይቃለን። ሰላም ከናንተ ጋር ይሁን። አሜን።